ትንቢተ ዘካርያስ ምዕራፍ ሁለት ዐይኖቼንም አነሳው፣ እነሆም በእጁ የመለኪያ ገመድ የያዘ ሰው የያዘ አንድ ሰውን አየው። እኔም አንተ ወዴት ትሄዳለህ? አልሁ። እርሱም የኢየሩሳሌምን ወርድና ርዝመት ስንት መሆኑን ሰፍሬ አይዘንድ እሄዳለሁ አለኝ። እነሆም ከእኔ ጋር ይነጋገር የነበረው መልአክ ወጣ። ሌላም መልአክ ሊገናኘው ወጣ፣ እንዲህም አለው፦ ሩጥ፣ ይህንም ጎልማሳ እንዲህ በለው፣ ኢየሩሳሌም በውስጧ ካሉት ሰዎችና እንስሶች ብዛት የተነሳ ቅጥር እንደሌላቸው መንደሮች ሆና ትኖራለች። እኔ በዙሪያዋ የእሳት ቅጥር እሆናላታለሁ፣ በውስጧም ክብርን እሆናለሁ ይላል እግዚአብሔር። እናንተ ሆይ ከሰሜን ምድር ሽሹ ይላል እግዚአብሔር። እንደ አራቱ የሰማይ ነፋሳት በትኛችኋለሁ ና ይላል እግዚአብሔር። አንቺ ከባቢሎን ሴት ልጅ ጋር የምትኖሪ ጽዮን ሆይ ኮብሊ። የሰራዊት ጌታ እግዚአብሔር እንዲህ ይላልና ከክብሩ በኋላ ወደ በዘበዟችሁ አዛብ ልኮኛል፤ የሚነካችሁ የዓይኑን ብሌን የሚነካ ነውና፤ እነሆ እጄም በላያቸው አወዛውዛለሁ ተገዝተው ለነበሩት ብዝበዛ ይሆናሉ። የሰራዊት ጌታ እግዚአብሔርም እንደ ላከኝ ታውቃላችሁ። የጽዮን ልጅ ሆይ እነሆ መጥቼ በመካከልሽ እኖራለሁና ዘምሪ፣ ደስ የሚበልሽ ይላል እግዚአብሔር። በዚያን ቀን ብዙ አሕዛብ ወደ እግዚአብሔር ይጠጋሉ፣ ሕዝብም ይሆኑልኛል፣ በመካከልሽም እኖራለሁ። የሰራዊት ጌታ እግዚአብሔርም ወደ አንቺ እንደ ላከኝ ታውቂያለሽ። እግዚአብሔርም ይሁዳን እድል ፈንታው አድርጎ በተቀደሰችው ምድር ይወርሰዋል፣ ኢየሩሳሌምንም ዳግመኛ ይመርጣል። እግዚአብሔር ከተቀደሰ ማደሪያው ነቅቷልና፣ ስጋ ለባሽ ሁሉ ሆይ በፊቱ ዝም በል።